ጥና ስል ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነ ደግፌ ነኝ። በቅድሚያም አበይት ነጥቦቹ ነው። በሰከሽ ምክር ቤትም ሆነ በሌሎች መንግስታዊ መዋቅሮች የሴቶች የአመራር ተሳትፎ እያደገ ቢመጣም ለውጡ ተጠናክሮ መቀጠል እንዳለበት ተገለጸ። በደቡብ ኦሞ ዞን ለድርቅ ተጎጂዎች እየተደረገ ያለው የምግብ ድጋፍ በበቂ ሁኔታ እየደርስ አለመሆኑን ተጎጂ አርብቶ አድሮች ገለጹ። አብራችንሁ ቆዩ። በስተከሽ ምክር ቤትም ሆነ በሌሎች መንግስታዊ መዋቅሮች የሴቶች የአመራር ተሳትፎ እያደገ ቢመጣም ለውጡ ተጠናክሮ መቀጠል እንዳለበት ተገለጸ። ይህም ሞገስ ተጨማሪ አለው። የሩዋንዳ የታችኛው ምክር ቤት 64 በመቶ የሚሆነው መቀመጫ የተያዘው በሴቶች ነው። ይህም ሀገሪቱን በርካታ ሴቶች በምክር ቤት በማሳተፍ በዓለም ቀዳሚ ሀገር ያደርጋታል። በሩዋንዳ የህዝብን ተጠቃሚነት ለማሳደግ የሚያስችሉ የቤተሰብና የህፃናት ህጎች እንዲወጡና እንዲተገበሩ የሴቶች ቁጥር መብዛት አስተዋጽኦ ከፍ ያለ እንደነበረ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ሪፖርት አመልክቷል። በኢትዮጵያም ቢሆን ከ1987 እስከ 2007 ዓ ም በተደረጉት ሀገራዊ ምርጫዎች የሴቶች ተሳትፎ እያደገ መጥቷል። በ1987 ዓ ም በህዝብ ተወካዮች ምክር ቤት ካለው 547 መቀመጫ የሴቶች ቁጥር 13 ነበር። በ2007 ዓ ም በተደረገው ሀገራዊ ምርጫ ቁጥሩ ከ35 በመቶ በላይ በማደግ በምክር ቤቱ 212 መቀመጫዎች በሴቶች ተይዘዋል። በየምርጫው ዘመኑ አሁን ትልቅ ለውጥ አለው። በተለይ አራተኛ ዙር ደግሞ የበለጠ ከሶስተኛ ዙር እንዳይጸድቅ የታገደ አዋጅ አለ። ሴቶቹ ተከራክረው ባደረጃጀታቸው በየምርጫ ዘመኑ ተመርጠው የሚመጡ ሴቶች ሰምተው አዳምጠው እጃውጥተው ሳይሆኑ የሚታገሉና ለሀገሪቱ እድገትም ሴቶች አስተዋጽኦ እንዳላቸው አሳይቶ የሚሄዱ ናቸው። ይሁን እንጂ አሁንም ቢሆን የሴቶችን ተሳትፎ በሚገባ አለማደጉ ይታመናል። አሁን በቅርብ ጊዜ ባደረግነው ጥናት 2007 ላይ ያደረግነው ላይ የሚያሳየን ውጤት ወይም የጥናቱ ግኝት ያሳየን ሶስት ጉዳዮችን ነው የመጀመሪያው ለሴቶች አመራር ሰጭነት ላይ እንዲመጡ ሴቶች ውሳኔ ሰጭነት ላይ እንዲመጡ እምነት ያለመጣል እና በአመለካከትም ሴቶች ይህን ቦታ በብቃት ይወጡታል ይችሉታል ብሎ ያለማመን እና በየደረጃው ያለው አካል ወደ ሴቶች ወደ ውሳኔ ውሳኔ ሰጭነት ላይ በስፋት ያለማምጣት ችግር እንዳለ ያመጣ ነው ጥናት ያሳያል። ሁለተኛው ራሳቸው ሴቶችም ይህን ቦታ በብቃት እወጣዋለሁ እመራዋለሁ ብሎ ያለመቀበል፣ ራሳቸውን አሳንሶ ማየት ችግር እንዳለ ጥናቱ ያሳይቶናል። በሶስተኛ ደረጃ ደግሞ ሴክተሮች በራሳቸው አቅደው ሴቶቹን ወደ ውሳኔ ሰጭነት ለማምጣት አቅደው ያለመንቀሳቀስና በየሴክተሩ ነው እንግዲህ ሴቶች ወደ ውሳኔ ሰጭነት ማምጣት የሚችሉት በአንድ አካባቢ ሳይሆን በየሴክተሩ ነው ከመታገል አኳያ አመለካከትን ከመቀየር አኳያ ተጠቃሚ ከማድረግ አኳያ መመልከት ያለብን ደግሞ አርሶ አደሯ ድሃዋ ሴት እስከሆነ ድረስ አሁንም ሙሉ በሙሉ ተጠቃሚነት ና ተሳታፊነት ውጤታማ አረጋግጧል ብዬ አላስቀምጥም የሚቀረን ነገር አለ መንግስትም ያውቃል የሚቀር ነገር አለ ስለዚህ ተደራጅተን መፍታት የሚገባን እኛም ሴቶች በአመለካከት መለወጥ አለብን። እኛ ተለውጠን ደግሞ የተመቻቸልን ምቹ ሁኔታ ተጠቅመን ደግሞ ሴቶች ተጠቃሚ ተሳታፊ ማድረግ አለብን። አመራር የሆንን አመራር ያልሆነ በሁለተኛው እድገትና ትራንስፎርሜሽን እቅድ ዘመን ሀምሳ በመቶ የሚሆነ የውሳኔ ሰጪነት ቦታ በሴቶች እንዲ ያስታቅደዋል። ይሁን እንጂ ሴቶችን ጠንካራ ውሳኔ ሰጪ ከማድረግ አኳያ የተሰሩ ስራዎች በቂ አይደሉም። በደቡብ ኦሞ ዞን ተጨማሪ 50 ሺህ ሰዎች ለአስቸኳይ የምግብ እርዳታ ተጋልጠዋል። አስተያየታቸውን ለኢቢሲ የሰጡት የዞኑ አርብቶ አደሮች እየተደረገላቸው ያለው የምግብ ድጋፍ በቂ አይደለም ብሎ። ነገር ግን ቀደም ብሎ ታምራየሁ የላከልን አንድ መረጃ አለ። እሱን አዳምጠን እንመለስና ወደ እንግዳችን እንመለሳለን። ዋይ ይህ የምትጠቀመው ከዛ ተራራ ደጋ ላይ ነው። ከዛ ደጋ ላይ ነው። ከዛ ደጋ ከጠዋት ሄደን ማታ እዚህ ታድራለህ ቀንድ እዚህ ትባላለህ ማታ እዚህ ታድራለህ። ዋ ታገኘም የተደከማቸው ከፍት ከዚያ መንገድ ላይ ሄደው ሞቶ እዚህ ይቀራል። በጣም ችግር ነው። በጣም ክብደት አሉ ና ወን ከዶን ያው ከዚህ ፊት አልፎ አልፎ መጠነኛ የሆኑ ድርቆች ይከሰታሉ። አሁን ግን የድርቁ ወራቶችን በጣም ስለተራዘሙ እዚህ ያለው ሳርና ውሃ ደግሞ ሲያልቅ አሁን ከብቶችን ዝም ብለ መለሰን እዚህ አጠገባችን በረት ውስጥ እና እነዚህ ማሳ ዳር ላይ አቁመናቸው አሁን አብዛኛው ከብት የሞቱ ነው። የተሰጠን እርዳታ በቂ አይደለም። ሀምሳ ኪሎ ግራም ስንዴና የተወሰነ አልሚ ምግብ ነው የደረሰን። ይህም ብዙ ቤተሰብ ላለን አባወራዎች ሊበቃን አልቻለም። ድርቁ በእኛ ላይ ያመጣው ሰፊ ጉዳት ነው። አንደኛ እኛ አርብቶ አደር በእንስሳት ነው የምንተዳደረው። ሳር ስለሌለ፣ ዝናብ ስላልዘነበ የዛፍ ቅርንጫፍ እየቆረጠን ለጊዜው ያስታገሱ። ዛሬ ይሞታሉ ነገ ይሞታሉ እያልን ያስታገስ ናቸው። እርዳታማ ይግን ይሰጣል። አንድ ቤተሰብ አስር ወይ አንድ ቤተሰብ ስድስት መሆን አላደል ከዛ ከአንድ ቅምጣ የምትወስደው በቂ አይደለም፣ አይበቃም። ተመልካቻችን እንግዲህ ቀደም ሲል የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን በዚህ ጉዳይ ላይ እንግዲህ ምላሽ እንዲሰጡ እዚህ ስቱዲዮ ድረስ ጋብዘናል። አቶ ምትኩ በጣም አመሰግናለሁ። እንግዲህ ቀደም ሲል ከባልደረባችን ታምራ የወንድማገኝ ጋር ልናደርግ የነበረው የስልክ ግንኙነት ተቋርጧል። ብዙ መረጃዎች ይነግረን ነበር። በተለይ እነዚህ በደቡብ ወሎ ዞን የሚገኙ ሶስት ወረዳዎች ናቸው በተለየ መልኩ ለድርቅ ወይም ለምግብ እርዳታ የተጋለጡ ተብሎ የተቀመጡት። እስካሁን ባለው ደረጃ በተለይ 50 ሺህ ይባል እንጂ ቁጥሩ ቫሪ ያደርጋል፣ ይለዋወጣል። 30 ሺህ ይላሉ፣ 60 ሺህ የሚልም ነገር አለ። የሆነ ሆኖ እህል ለማከፋፈል ከማከማቻ እህል መውጣቱን ከዚህ በፊት አይተን ዘግበን ነበረ። ነገር ግን ችግሩ እንዴት ተፈጠረ? መልካም። የደቡብ ኦሞ ዞን የድርቅ አደጋ ከተከሰተባቸው ሀገራችን አካባቢዎች አንዱ ነው። ስለዚህ ለድርቅ አደጋ በተከሰተበት ወቅት የተደራሽ እርዳታ ለሚፈልጉ ዜጎቻችን ምን ያህል እርዳታ መቅረብ አለበት የሚሆን ለመለየት የ2008 2009 የምህር ወቅት ግምገማ ተደርጓል። በዛ ግምገማ መሰረት በአገር አቀፍ ደረጃ 5.6 ሚሊዮን ዜጎቻችን የለደራሽ እርዳታ እንደሚያስፈልጋቸው ለይተናል። ደቡብ ኦሞ ዞንም የዛው ክፋይ ነው የሚሆነው። በዚህ መሰረት ለእያንዳንዱ ሰው መቅረብ የሚገባ መጠን አለ። አሁን ከአርብቶ አደሮቹ እንደተረዳውት ከሆነ እየቀረብ ያለው እርዳታ የቤተሰብ ቁጥሩን መሰረት ያደረግ አይደለም ነው ስለዚህ የዓለም አቀፍ ስታንዳርድ አለ። የዓለም አቀፍ ስታንዳርድ 15 ኪሎ ግራም ስንዴ ወይንም በቆሎ፣ 1.5 ኪሎ ግራም ጥራጥሬ፣ ግማሽ ሊትር ዘይት እና እድሜያቸው ከአምስት ዓመት በታች ሊሆኑ እንደ ለምስጥሩና ለሚያጥቡ እናቶች በነፍስ ወከፍ 4.5 ኪሎ ግራም አልሚ ምግብ ነው የሚቀርበው። ይሄ ነው መጠበቅ የሚገባው። ስለዚህ ከአርብቶ አደሮች የምትረዳሁት ከሆነ በቤተሰብ ልክ የቀረበ አይደለም የሚል ስለሆነ ይሄንን ፈጥነን ማረም ይኖርብናል። ከክልል ጋር በመገናኘት በና ፀማይ ነው አሁን የሰማሁት። በና ፀማይ የሚባል አካባቢ ትክክል ነው። በና ፀማይ አንዱ የድርቅ አደጋ ከፋባቸው የዞን ወረዳዎች መካከል አንዱ ነው። ስለዚህ ትልቁ ነገር ምንድነው? የቅርብ ክትትል እናደርጋለን ከክልል ጋር በመሆን እስከ ወረዳ ማዋቅድ ድረስ እና ክትትል መነሻ በማድረግ ተጨማሪ ቁጥር ካለ ለተጨማሪ ቁጥር ማቅረብ የምንችልበት አቅማለን። ሁለተኛ ደግሞ የቤተሰብ አባል ሆኖ እርዳታ የተዘለለና እርዳታ በነሱ ከፍ ያልቀረበት ሁኔታ መኖሩን እንማረጋግጠን ሙሉ ለሙሉ እንዲቀርብ እናደርጋለን። ግን ከዚህ ጋር ተያይዞ ብናልባት እህል ብቻ ሳይሆን የንጹህ መጠጦ ውሃ እጥረትም አለብን ሲሉ ሰምተናል። ቅድም አርብቶ አደሮቹ ይሄስ እዛ ውስጥ ምንድነው ሊካተት ይችላል? የንጹህ መጠጥ ውሃ አቅርቦትን በተመለከተ እኔ ባለኝ መረጃ በአሁኑ ሰዓት ዞኑ ላይ ወደ 13 የውሃ ማመላሻ ቦቴዎች ተማርተው እየሰሩ ያሉት በእነጸማይ ወረዳ ላይ ለብቻ ሶስት ቦቴዎች አሉ። እነዚህ መጠጥ የሚያቀርቡ ናቸው። ከዛ ባሻገር ደግሞ ኩሬዎች እና ዋና ዋና ወንዞች የሚባሉትን በመቀልበስ ለእንስሳት የመጠጡ አቅርቦትም አለ። ስለዛ መደረግ የሚገባው ምንድን ነው? ከድርቁ ጥንካሬ ጋር ተያይዞ ይህ አቅርቦቱ የሚያጥር ከሆነ በርካታ ቦታዎችን የማሰማሪያ ስራና ለእንስሳት ሀብቱም አማራጭ ውሃ መገኛ ምንጮች የመፈለግ ይግድ ይላል። በተለይ ደግሞ ከእንስሳት ሀብቱ ጋር ተያይዞ ዋናው ለሁሉም እንስሳት መኖ ማቅረብ አስቸጋሪ ነው የሚሆነው ስለዚህ ለርቢ እንስሳት ብቻ መኖ ማቅረብና የተቀሩትን እንስሳት ጥሩ ቁመን ያላቸው ገበያ ላይ ዋጋ የሚያወጡትን ለገበያ ማቅረብ የደከሙን ዜጋ እንዳየናቸው የደከሙን ሰዓትን ደግሞ በእርድ መልክ ስላውተር ሊስቶኪን በሚባለው በማረድ መልሶ በቋንጣ መልክ የእርዳታ አካል አድርጎ ማከፋፈል ጠቃሚ ይሆናል። የሶማሌ ክልል ልምድ ይህንን የሚያሳየው የኔ የሶማሌ ክልል ልምድ ወደዚህ አምጥቶ ተግባራዊ ማድረጉ አስፈላጊ ይሆናል የሚል ነው። ግን አሁን 5.6 ሚሊየን የዕለት ደራሽ ያስፈልገዋል ብለው ገልጸውልኛል። ሌሎቹም አካባቢዎች ላይ ይሄ እርዳታ ያስፈልጋል። እስካሁን ሌሎች አካባቢዎች ላይ እንዳየነውና እንደታዘብ ነው በጥሩ ሁኔታ በተቀናጀ መልኩ እየደረሰ ነው። ግን እዚህ ጸማይ በተለይ በና ጸማይ ወይም ደቡብ ኦሞ ዞን አካባቢ ላይ እስካሁን ለምንድን ነው የዘገየው? የእርዳታ አሰጣጡ መዘግየት አንዱ የመጀመሪያ የነበረው አለ። እስከ ኢንሮፕ አቆጣጠር እስከ ዲሴምበር 31 2016 የነበረው የእርዳታ ተቀባይ የህዝብ ቁጥር አለ። ጥር ያው መሸጋገሪያ ነው፣ ጀንዋሪ የምንለው መሸጋገሪያ ነው። ስለዚህ ትክክለኛ እርዳታ መቅረብ የጀመረው ከየካቲት ወር ዘጠኝ ዓመተ ምህረት ጀምሮ ስለሆነ በሽግግር ወቅት ችግር ለባሰባቸው፣ ችግር ለጎላባቸው ቤተሰብ ነው ስንሰጥ የነበረው። ከዛ በኋላ ግን በአሁኑ ሰዓት ሙሉ ለሙሉ ነው እየሄዳለው እርዳታ። ለዚህ አሁንም የተጫነ ያለበት ሁኔታ አለ። ስለዚህ አንዱ በግምገማ ወቅት መያዝ የሚገባቸው ቤተሰብ አባላት ያልተያዙ፣ በቅርብ ክትትል ተይዞ የነበሩና ወደ እርዳታ መረብ ያልገቡ መኖራቸው፣ እነዚህ ናቸው እንግዲህ እንደ ምክንያት ሊጠቀሱ የሚችሉቱ። ነገር ግን በፌዴራል ደረጃ ስንወስድ ለሁሉም አምስት ስድስት ለሚሆን ዜጎቻችን እርዳታ ማቅረብ የሚያስችል የምግብም ሆነ ምግብ ነክ ያልሆነ አቅም አለ። ለዚህ ክልሉ ባመጣው በወረዳ ደረጃ ነው የሚሰራው። ለዚህ አንዳንድ ወረዳ ያስፈልገዋል የሚባል እርዳታ መጠን ከመጣ በፌዴራል መንግስት ፈጥኖ ለመላክ አቅሙም አለ፣ ዝግጅቱም አለ። ስለዚህ አንደኛው ትራንዚሽን ላይ ያለውና ሁለታ ደግሞ እርዳታ የሚያስፈልገው ሰዎች በትክክል ቅርብ ክትትል የሚያስፈልጋቸውን ጨምሮ ከመቅረብ አኳያ ያለው መጓተት ነው። ግን አሁን የእነዚህ ሰዎች ችግር በአስቸኳይ ለመፍታት በተጨባጭ ምን አይነት ስራ እየሰራችሁ ነው? እስከ መቼስ ይፈታል? እንግዲህ ቀነ ገደብ ማስቀመጥ ተገቢ አይሆንም ነው። ምክንያቱም ይሄ ከህይወት ጋር የተገናኘ ስለሆነ ሳምንት የሚባል አምስት ቀን የሚባል ተብሎ አይቀመጥም። አስቸኳይ ስለሆነ ቀንም ሆነ ማታ በመስራት በፈጠነ ሁኔታ እንዲቀርብ ይደረጋል። ለዚህ ከመስራየታችን አኳያ የሚያስቀመጥ ነው ሰባ ሁለት ሰዓት ነው እርዳታ ለማድረስ ለዚህ 72 ሰዓት ቀድመን እናደርሳለን የሚል ሁኔታ ነው ያለው። እንግዲህ 72 ሰዓት ሰዓት ውስጥ ይደርሳል ብሏል። የኤቢሲ ባልደረቦች እዚያ ነው ያሉት። ከ72 ሰዓት በኋላ ደግሞ ሄደው ያዩና የተመለከቱት ነገር ይዘግባሉ ማለት ነው። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ እዚህ ድረስ ስለመጡና ምላሽ ስለሰጡ እጅግ አድርጌ አመሰግናለሁ። አመሰግናለን። ከኤቢሲ የቀን 7 ሰዓት ዜና እንደቀጠለ ነው። ከጊዜ ወደ ጊዜ እየጨመረ የመጣውን የትራፊክ አደጋ ለመቀነስ እንዲቻል የተጀመረው እንቅስቃሴ ዓመቱን ሙሉ ጠናክሮ እንደሚቀጥል የትራንስፖርት ሚኒስቴር ገለጸ። በትራፊክ አደጋ መንስኤና መፍትሄዎቹ ላይ ያተኮረ ውይይትም ተካሂዷል። ነጻነት ወርቁ ተጨማሪ አላት። በዓለም ላይ በየአመቱ ከ አንድ ነጥብ ሁለት ሚሊየን በላይ የሚሆኑ ሰዎች በትራፊክ አደጋ ህይወታቸውን ያጣሉ። ከዚህም ውስጥ ዘጠና በመቶ የሚሆነው አደጋ የሚደርሰው ደግሞ በዝቅተኛና በመካከለኛ ገቢ ባላቸው ሀገሮች ነው። የትራፊክ አደጋው ሀገራቱን ከአጠቃላይ አመታዊ ገቢያቸው አምስት በመቶ ያህሉን እንደሚያሳጣቸውም ጥናቶች ያሳያሉ። ኢትዮጵያ እንደ ኤሮፓያን አቆጣጠር በ2015 ከደቡብ አፍሪካና ከግብጽ በመቀጠል በትራፊክ አደጋ ሶስተኛ ደረጃ ላይ ተቀምጣለች። ለአደጋው በመንስኤነት የህግና ደንብ አከባበር ክፍተቶች፣ የመንገድ ደህንነት ግንዛቤና ከሰዎች ባህሪ ጋር የሚታዩ ችግሮች እንዲሁም የመሰረተ ልማት አቅርቦት ማነስ በዋናነት ይጠቀሳሉ። በአሁኑ ወቅት በሀገሪቱ አደጋው ከጊዜ ወደ ጊዜ እየጨመረ በመምጣቱ ዘላቂ መፍትሄ ለማበጀት የሚያስችል ውይይትም ተካሂዷል። አደጋ አድራሹ ችልተኝነት በጣም ችልተኝነት አለባቸው። ከኋላ እየጮህን ነው እኛ በፍጥነት ምንም የለም ከኋላ ከፊታችንም፣ ከጎናችንም ምንም አሽከርካሪ የለም ነበረ። ምንም ተሽከርካሪ የለም ነበረ። አሽከርካሪው እየጮህን ነው ባክ ቀስበል ባክ ቀስበል እያል ነው ነው በፍጥነት ወደፊት የተገለበጠና እንደዛ ከሆን በኋላ ለምንድን ነው የማይደረስልን? ለምንድን ነው የምንረሳው? የመንገዶቻችን ዲዛይን፣ የመንጃ ፈቃድ አሰጣጡ፣ የመንጃ ፈቃድ አወጣጡ እነዚህን ሁሉ እንዴት ነው የምናስተናግዳቸው? እኔ በአንድ ፎቶ እዛ ጀሞ ጋር ወንድሜን ያስነዳሁ እንዲ ቁጭ ብሎ በመስኮቱ ጋር የፈረሱ አፍ መጣ ጋሪ፣ ጋሪና ፈረስ፣ ባጃጅ፣ እግረኛ፣ እንደገና እዛ ፊት ለፊት ደግሞ ትራፊክ ቆመው፣ እነዚህን ሁሉ በአንድ ላይ በአንድ ፎቶ በአንድ ካሜራ አነስቼዋለሁ። የአሽከርካሪዎች ባህሪ፣ የመንገድ ተጠቃሚዎች ባህሪ ችግር አለ። በሀገራችን በአብዛኛው የሚታየው እኔ ብቻ አልቅደም እኔ ብቻ ልቅደም፣ ሌላው ይቅር ብቻ አይደለም ይጥፋ። በአንድ መስመር ላይ ተከታትሎ መሄድ ሲገባ እኔ ብቻ ልሂድ። የመንገድ ደህንነትን ዘላቂ የሆነ መፍትሔ ለመስጠት የትራንስፖርት ማኔጅመንት ስርዓታችን ማዘመን የግድ የአደጋ ማኔጅመንታችን አደጋ ከደረሰ በኋላ የምንወስደው እርምጃዎች ተፈላልገን የምናደርገው ነገር ነው። ይሄንን አደጋው እንደ ደረሰ መቆጣጠር የምንችልበትና ወዲያው መፍትሄ የምንወስድበትን አማራጭ መሻት አንዱ ለደህንነታችን ዋስትና ማብጀት ነው። ለአደጋዎቹ መፈጠር ከባህሪያችን ጋር የተያዘ ችግሮች እንዳሉ ሁነው ይሄንን የሚያፋጥኑ የመሬት አጠቃቀም ችግራችን ነው። አሰፋፈራችን ይሄንን በከተማ ፕላኖቻችን መልክ ማስያዝ ማስያዝናም ችግሩ የሚቀረፍበትን መንገድ መፈለግ መቻል አለብን። ችግሩን በዘላቂነት ለመፍታት ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ ሊያበረክቱ ይገባል፣ ያሉት ደግሞ የትራንስፖርት ሚኒስትር ዴኤታ አቶ አብዲስ ሳያደታ ናቸው። የችግሩ ባለቤትና መንስኤ አሁንም ብሆን እኛው በተለያየ ደረጃ ያለን ዜጎቿ መሆናችንና ዘላቂ መፍትሄውም ሊመጣ የሚችለው በኛው የተባበረ እና ኃላፊነት በተሞላበት አግባብ የመፍትሄው አካል ለመሆን መግባባት ስንችልና ለተግባራዊነቱ ስንንቀሳቀስ ብቻ እንደሆነ ሁላችንም መገንዘቡ እጅግ አስፈላጊ ሆኖ ይገኛል። የትራፊክ አደጋን በተቀናጀ ሁኔታ ለመከላከል ከወራት በፊት የተጀመረው ሀገር አቀፍ ንቅናቄ በቀጣይ ጊዜያት በተለያዩ ተግባራት ተጠናክሮ እንደሚቀጥል ለማወቅ ተችሏል። አስረኛው የአዲስ አበባ ከተማ መሪ ፕላን የከተማዋን ገጽታ ለመቀየርና የነዋሪዎችን የኑሮ ደረጃ ለማሻሻል ይረዳል ተባለም። በከተማዋ በአስረኛው መሪ ፕላን ዙሪያ ከነዋሪዎች ጋር የማጠቃለያ ውይይት ተካሂዷል። ይመራደም ተጨማሪ ያለው የአዲስ አበባ ከተማ አስረኛው መሪ ፕላን በተለያዩ ጊዜያት በክፍለ ከተሞች ደረጃ ከከተማው ነዋሪዎች ጋር ውይይት ሲካሄድበት ቆይቷል። አሁን ደግሞ የከተማዋ ነዋሪዎች ተወካዮች ያሳተፈ የማጠቃለያ ውይይት ተካሂዷል። በውይይቱም የመሪ ፕላኑ አጠቃላይ ይዘትና አፈጻጸሙን በተመለከተ የመወያያ ጽሁፍ ቀርቧል። ተሳታፊዎቹ በመሪ ፕላኑ ቢካተቱ ያሏቸውን አስተያየቶች ሰጥተዋል። ከከተማ ፕላን ጋር ለሕዝብ መኖሪያ በመልሶ ግንባታ ሂደት ውስጥ ለነዋሪዎች ከፕላኑ ጋር ምን የታሰበ ነገር አለ? ይሄ ፕላን የከተማ ልማት ለዜጎቻችን ለከተማ ነዋሪዎቻችን ተስፋ እንጂ ስጋት ሊሆን አይገባም በየትኛው መመዘኛ ኗሪውን ተጠቃሚ ያላደረገ ፕላን የኗሪውን ህይወት ያላሻሻለ ፕላን ጥቂቶችን ብቻ ተጠቃሚ የሚያደርግ ፕላን ውጤታማ ነው ሊባል አይችልም ስለዚህ ይሄ ፕላን አላማው የከተማ ልማት አላማችን ዜጎችን ተጠቃሚ ማድረግ የዜጎችን ህይወት ማሻሻል ነው የመጨረሻው ዓላማ። ወደ ስራ በምንገባበት ሰዓት ላይ ብዙ የሚጠበቅ ነገር ያለ ነው ይመስል ፎቅ ነው የሚሰራው ምናልባት ፎቁን አቅም ያለው ሰው ነው ሊገነባ የሚችለው። ይሄ ምንም የሚያጠራጥር ነገር የለው። እዛ ከፎቅ መሀል ላይ የሚኖረው ዜጋ እንዴት አስባችሁለታል? አቁሙ። ማይፈቅድ ያለ ፎቅ ሰርቶ ማይኖር በዚያ አካባቢ የሚኖር ሰው ከፍተኛ ጥግግት እናመጣለን፣ የህንፃዎቹን ደረጃ እንቀይራለን፣ የጥግግት መጠኑን እንጨምራለን፣ ረጃጅም ፎቆች ይገነባሉ ብለን ስንል እዚያ አካባቢ የሚኖሩ የነበሩ ሰዎች በልማቱ ምክንያት በሚመጣው ነገር የተሻለ የኑሮ ደረጃ ላይ ይደርሳሉ ማለታችን ነው። ስለዚህ በየትኛውም የከተማይቱ ዳርቻና ስርቻ ውስጥ ከፍተኛ ገቢ ያለው፣ መካከለኛ ገቢ ያለው፣ ዝቅተኛ ገቢ ያለው በቅይጥ በቅልቅል አብሮ ይኖራል። በአስረኛው መሪ ፕላን በከተማዋ 20 ዓመት ያገለገሉ ተሽከርካሪዎች እንደሚወገዱና ደረጃቸውን የጠበቁ መንገዶች፣ የጤና ተቋማትና ዘመናዊ የመዝናኛ ፓርኮች ሊገነቡ እንደሚችሉም ተቀምጧል። በከተማዋ የሚገኙ ተራሮችና የወንዝ ዳርቻዎች ደግሞ በአረንጓዴ ልማት የሚሸፈኑ ናቸው ተብሏል። ወንዝ ዳርቻ ላይ ያሉትን አካባቢዎች አረንጓዴ ስናደርግና ወደ መናፈሻነት ስንቀይር እዚያ አካባቢ ያሉ ሰዎችና በወንዝ ዳርቻ ውስጥ የሚኖሩ ቤቶች ደግሞ ወደ ዳር ይወጡና ቤቶቹ በአዲስ መልክ እንደገና ይገነቡና ነዋሪዎቹ እዚያው አካባቢ ይኖራሉ። ግን ከወንዝ ዳር ውስጥ ይወጣሉ። ጎርፍም ስለሚያጠቃቸው ለኑሮ ምቹ ስለአይደለም መሪ ፕላኑ ከህብረተሰቡ በተነሱ አስተያየቶች ዳብሮ በከተማው ምክር ቤት ይጸድቃል ተብሎ ይጠበቃል። የጥልቅት ተሐድሶውን ተከትሎ በተቀመጠው አቅጣጫ ከአራት ዓመታት በላይ ተጓቶ የነበረው የአዶላ ሻኪሶ 19 ኪሎ ሜትር መንገድ ግንባታ እየተፋጠረ ነው። አስተያየታቸውን ለኤቢሲ የሰጡ ነዋሪዎች ለመንገዱ መጓተት ተሳትፎ ያላቸው አካላት ሊጠየቁ ይገባል ብለዋል። ፀሐይ ኃይሉ ተጨማሪ አላት። መንግስት ህብረተሰቡ የሚያነሳቸውን የመልካም አስተዳደር ና የልማት ጥያቄ ችግሮችን በጥልቀት ለይቶ መፍትሄ ለመስጠት በሀገር አቀፍ ደረጃ ታድሶ አካሂዷል። ታድሶ ከተካሄደባቸው አካባቢዎች መካከል ደግሞ የሸኪሶ ከተማ አንዱ ነው። በከተማዋ ነዋሪዎች ና በአካባቢው ማህበረሰብ በታድሶ ጎልቶ ከወጡት ጥያቄዎች አንዱ የአዶላ ሻኪሶ መንገድ መጓተት ይገኝበታል። ይህ የምትመለከቱት መንገድ ከአዶላ ሻኪሶ የሚወስድ የዘጠኝ ኪሎ ሜትር ርቀት ያለው ነው። የመንገድ ስራው ከዛሬ አራት አመት በፊት በአስፋልት ደረጃ ተሰርቶ ለህብረተሰቡ አገልግሎት ይሰጣል ተብሎ ታስቦ ነበር፣ ፍሊንትስቶን ለተባለ ድርጅት የተሰጠው። ድርጅቱ ግን በተባለው ጊዜ ሰርቶ ባለማጠናቀቁ የአካባቢው ማህበረሰብ ዘንድ በተደጋጋሚ ቅሬታዎችን ፈጥሯል። ምንም የተሰራው ነገር የለም። ይጀምራሉ፣ ያቆማሉ። አንዳንድ ጭቃሚ ያስቸግረናል። አንዳንድ መንገድ ላይ ለማለፍ ራሱ ለምን ታልፋላችሁ በዚህ ይላሉ። የምንሄድበትም ደግሞ በለውጥ መንገድ ነው። ለውጥ መንገድ ከመሆኑም የተነሳ ደግሞ አንዳንድ ጊዜ በብዛት ሞተረኞች አሉ። ሞተረኞች ደግሞ የሚያልፉት በቀኝ በግራ ብለው አያልፉም፣ ባገኙት መንገድ ነው የሚያልፉት። ያ ሲሆን ደግሞ አደጋ ሊፈጠር ይችላል። በስምንት ወራት ጊዜ ውስጥ መንገዱን ሰርቶ ለመጨረስ ባለፈው መስከረም ስራ የጀመረው ድርጅቱ አብዛኛው የመንገድ ስራው በመጠናቀቅ ላይ መሆኑን ገልጿል። ጀምረን አብዛኛውን ስራ ስትራክቸር ላይ ነው ያተኮር ነው ስትራክቸር እና ፍሊንት ስቶን ሰርቶ የነበረውን የአስፋልት ስራ ድጋሚ እየሰራ ነው። እኛ ግን እንደ መንግስትም ድርጅታችንም ትልቅ መስዋዕትነት እየከፈለ በአጭር ጊዜው ስለመጨረስ ማሽኖቹን አምጥቷል። አሁን አሁን መጥተው ወደ ስራ ገብቷል። የተመደበው ወደ መቶ ሀምሳ ሚሊዮን አካባቢ ነው፣ ለቀሪው ስራ ማለት ነው። ለቀሪው ስራ የተመደበ ሀምሳ ሚሊዮን አካባቢ ነው። በታድሶ ቆይታቸው ለመንግስት ያነሷቸው የመልካም አስተዳደርና የልማት ጥያቄዎች እየተፈቱላቸው መሆኑን የሸኪሶ ከተማ ነዋሪዎች ተናግረዋል። ይሄ ጥልቅ ታድሶ ከተደረገ በኋላ በመንግስት የተጀመረው ፕሮጀክት ይኸው እንደምታዩ አሸዋውም ምኑም የተለያየ ማሽኖች ሁሉ ገብተው በአይናችን እያየ በአንድ ወር ውስጥ እንዲህ አይነት ለውጥ እያየ ነው። ጥልቅ ታድሶ ተካሂዷል። ነገር ግን በተሰራው ስራ ተጠያቂነት ምን ያህል ነው የሚለው ነገር ስናይ ተጠያቂነቱ የለም። ተጠያቂነት በሌለበት እንዴት አድርጎ ነው ቀጣይ የሚመጣው ሊማር የሚችለው? እኔ ባጠፋው ጥፋት በተጨባጭ ተጠያቂ መሆን አለብኝ። ተጠያቂ ካልሆንኩ ግን የሚመጣው እንዴት ሆኖ ነው በታድሶ ሊሰራ የሚችለው የሚል አሁንም የህዝብ ጥያቄ ነው። ህብረተሰቡ ያነሷቸውን ጥያቄዎች ደረጃ በደረጃ ምላሽ ለመስጠት እየተሰራ መሆኑን የሸኪሶ ከተማ ከንቲባ አቶ አሬር ዋሪ ተናግረዋል። እነዚህን የመልካም መስተዳደር ችግሮችና የአገልግሎት አሰጣጥ ችግሮችን በአሁኑ ጊዜ ህብረተሰቡን ሲያነሳ ነበረ። ከተሃድሶ በፊት እነዛ በህብረተሰቡ ሲያነሳ ነበረውን ጥያቄዎችም ተለይቶ በአሁኑ ጊዜ ለመፍታት ከህብረሰቡ ጋርም ወደ ስራ ተገብቷል። ለኢቢሲ ለተጠናቀረው ዘገባ ፀሀይ ሀይሉ ነኝ ሻኪሶ።